በዚህን ክፍል ምሳሌ ስላገኘሁት በጣም ደስ ብሎኛል። ሰላም ጤና ስትለኝ ውድ የተከበራችሁ ቤተሰብ፣ እንግዲህ ምሳሌ በጣም ታማለች። ቅድስት በእውነት የከፈለችው መስዋዕትነት ወይም ደግሞ መስዋዕትነት ልትሆን የምታደርገው ነገር ቅድስት በእውነት ከአእምሮ በላይ ነው ለእኔ የሆነልኝ ማለት ነው። ምክንያቱም ቅድስት ከዚህ በፊትም እስከ እስር ቤት ድረስ ሄዳለች እስከ መታሰር ድረስ አስባችሁታል። አሁንም ደግሞ ቅድስት እንግዲህ ሳትበላ ቅድስት ዳጣ ብትደርስላት ምኞቴ ነው። እንዲሁም ሞጉስ ልባም ጎደኛ ወይም ደግሞ ታማኝ ጎደኛ ማለት ሞጉስ በእውነት በመጀመሪያ ላይ ግን ሞጉስ ትንሽ እያሳዘነ ነበር ምክንያቱም ቤቱን ለመግዛት ቀነ ቀጠሮ እየሰጠ ጊዜና ሰዓት እያስተላለፈ ብዙ ጊዜ ብሩክን እንትን ብለታል ምሳሌም ሳትታከም እንድትቆይ አድርጓታል። ነገር ግን በአሁኑ ሰዓት ሞገስ ያለበት ሁኔታ ሁላችንም እናውቀዋለን። ንብረቱን ታግዶበታል። ግን ነገር ግን የተወሰነችው በእናቱ ስም የቀራች ንብረት ነበረው አሁን ግን በሉላ ምክንያት ሉላ ወደ እዝና በመመለሷ ምክንያት ያው ከብሩኬ ጋር ተቃይሞ አሉ ያው ተቆራርፏል እንጂ ተቃይሞ አይባልም። በቃ ምክንያቱም ዞሮ ዞሮ መታረቃቸው አይቀርም ጊዛዊ ነው እንጂ ማለት ነው። ነገር ግን ብሩኬ በአሁኑ ሰዓት ብሩኬ ራሱ በጣም ታሪክ ሰርቷል። ምክንያቱም ዝናም ተዘጋጅቶለት ነበር ቤቱን በእጅ ዙር ገዝቶ ለራሱ ለማድረግ ማህሌትም ሄዳ እግዱን ያነሳችው ቤቱ ዞሮ ዞሮ ወደ እሷ እንዲመለስ ስላመነች ነው ብሩኬም ይሄን ነገር አስቀድሞ አውቆ የራሱን ሰው አዘጋጅተው ማንም ሳይሰማ ሄዶ ተፈራርሞ ቤቱን ሽጠዋል አላመንኩ ነበር እንደውም ዛሬ ያመንኩት በጣም ደስ ይላል ሩኬ እንግዲህ ቤቱን ሽጦ የተወሰነ ብር ነበር የጎደለው። ቅድስት ሁላችሁ ማየታችሁ እንደሆነ ራሷን አሳልፋ ሰታ የጎደለውን ብር ለመሙላት ያደረገችውን ድርጊት በእውነት መኔጃ እራሷን በቃ እንዴት ነው ለአንድ ሰው ለምትወዱ ሰው ወይም ደግሞ ለምታከብሩ ሰው ራስን አሳልፎን እስከ መስጠት ድረስ ይባላል። ቅድስት ላይ አይቻዋለሁ። ታስሮ መውጣቱ ቀላል ነገር ነው። አሁን ግን በአሁኑ ሰዓት ሕይወቷ ላይ ያሳለፈችው ነገር እውነት ይሄ በቃ በሕይወቷ ላይ ቆርጣ ነው፣ ክብሯን ጥላ ነው፣ ምሳሌ እንድትታከም ገንዘቡ እንዲሞላለት በማለት እንግዲህ ከዳጣ ተመረካክራ ብሩን ለማምጣት ሄዳለች። ነገር ግን ብሩ ተገኝቷል በአቋራጭ ንጉስ ያለውን ንብረት ሽጦ መኪኖች ሽጦ የጉድለትን ብር ለብሩክ ልኮለታል። በዳጣ ዳጣ ራሱ በጣም ነው ደስ ያላት። ከልቧ በቃ ዘላ ሰማ መስግና ነው ወደ ብሩክ ሄደችው። ነገር ግን ለካ ቅድስትን ስታስበው የማይሆን ቦታ ነው ያለችው። እንግዲህ በሩጫ ከደረሰችላት ምናልባት ቅድስት ታመጣለች ብዬ አስባለሁ። ምንም ባልሆነች ምንም ባልሆነች በተመለሰች ማለት ነው። ምክንያቱም ይሄን ያደረገችው ምሳሌ እንድትድን ነው። እናም ውድ ቤተሰቦች እንግዲህ ቀጣይ ላይ በእውነት ምሳሌ ሳትታከም ቀኑ ተራዝመዋል በጣም። ምሳሌ መታከም አለባት። ገና ወደፊት እኮ ብዙ ስራ ይጠብቃቸዋል። ምሳሌ ታክሞ ብትመለስ በጣም ደስ ይላል እና ምሳሌ ትታከም አሁንም ቢሆን ዝና አይተኛላቸውም። ምክንያቱም ሉላን ይቀድሙ ይወስዱብኛል፣ ሉላ ወደ ምጎስ ትመለሳለች የሚል ሀሳብ ስላለው አሁንም ምጉስን ለማጥፋት፣ ከዚያም ብሩክን ለማጥፋት መሀሌትን እየተጠቀመ ይገኛል። ምክንያቱም ማሌት ገንዘብ የላትም፣ የምትኖርበት ቤት የላትም። ስለዚህ ዝና እሷ ገንዘብ እየሰጠ እነ ብሩክን እና መጎስን ቁም ስቃያቸውን ለማሳየት ነው። ምክንያቱም ወደፊትም ስጋት አለውና መጎስን ካላራቀ ወይም ደግሞ መጎስ ካራቀለት ሉሏም እሱ ልትወዶና ከሱ ከተረጋግጣ መቀመጥ አትችልም የሚል ሀሳብ ስላለው መጎስን ለማጥቃት ይፈልጋል ማለት ነው። ስለዚህ ሞገስም ራሱን ብጠብቅ ወይም ደግሞ ራቅ ያለ ቦታ ቢሆን ምናልባት ምሳሌ ታክማ ስትመለስ ሁሉ ለምን በምትመለስበት መንገድ ወደ ሞገስ መመለሰው አይቀርም ብዬ አስባለሁ። ይሄን ይመስላል ውድ ቤተሰቦቼ። ቀጣ ላይ ምሳሌ ታክማ ተናግራ አውርታ የምናይበት አድርገን መልካም ቆይታ ይሁንላችሁ። ብዲሁም ከወደዳችሁ ላይክ አድርጉ አዲስ መሆናችሁ ሰባ አድርጎ መልካም ቆይታ ይሁንላችሁ።